በክልሉ በመስኖ መልማት የሚችል ከ2.4 ሚሊዮን ሄክታር በላይ መሬት ቢኖርም ላለፉት በርካታ ዓመታት መልማት የቻለው ወይም ሲታረስ የነበረው ከ400 ሺህ የሚበልጥ አልነበረም። ካለፉት ዓመታት ወዲህ ግን ለክልሉ በተሰጠው ትኩረት ምክንያት የሚታረሰው መሬት መጠን ከ970 ሺህ ሄክታር በላይ ደርሷል። ይህም በተለይም በአካባቢ ያሉትን ወንዞችና የከርሰ ምድር ውሃን በመስኖ መጠቀም መቻሉ ነው። የሚለማውን መሬት መጠን ከፍ ካደረጉ የመስኖ ልማት ፕሮጀክቶች ውስጥ ደግሞ አንዱ የጎዴ መስኖ ልማት ፕሮጀክት ነው። ይህ ፕሮጀክት ተመርቆ አገልግሎት ከበቃ በኋላ ታዲያ የአርብቶ አደሩን ህይወት እንዴት እየቀየረ እንዳለ ማየት ይቻላል። ይህ ፕሮጀክት ከተሰራልን በኋላ ብዙ ጥቅም እያገኘንበት ነው። ወደ ማሳችን ውሃ እየገባልን የተለያዩ ነገሮች እንድናመርት አድርጎናል። ይህ የምታዩት ማሳ 30 ሄክታር ነው። በዚህ ማሳ ላይ ለድርቅ ጊዜ እንዲሆንን የእንስሳት መኖን እያመረትን ነው። ሌላ ደግሞ በቆሎም ዘርተናል። በመንግስት በኩል የተደረገልን ድጋፍ መስራት እንድንችል አድርጎናል። ይህ ቦታ ከዚህ በፊት ጫካ ነበር፣ አሁን ግን እንደምታዩት ለምቷል። ከዚህ በኋላም ተጨማሪ ሄክታሮችን ለማልማት እንሰራለን። ይህ የጎዴ የመስኖ ልማት ፕሮጀክት በቅርቡ በጠቅላይ ሚኒስትር ዶክተር አብይ አህመድ ተመርቆ ወደ ስራ የገባ ነው። ይህ የመስኖ ፕሮጀክት በዚህ በሸበሌ ዞን አሁን ላይ ወደ አራት ሺህ የሚጠጋ ሄክታር መሬቱ የለማ ሲሆን ከሶስት ሺ በላይ የሚጠጋው ሄክታር መሬት ደግሞ በቅርቡ እንደሚለማም ይጠበቃል። ዋናው ይሄ እዚ ላይ የሚያለው ምርዶች የበቆሎ ስንዴውም አለ ሩዙም አለ ሐብሐብ አለ ሽንክርቱ አለ እነዚህ አይነቱ ነው የምሰራው። ይሄ አገልግሎት ፕሮጀክቱ የምሰጠው ለሰው ነው። በግራፊቲ ኢሪጌሽን ነው ማለት፣ ግድቡን ሰርተን ከዛ ውሃ ያላጋል ማለት ይሄዳል። በግራፊቲ ማለት ነባር ፕሮጀክቱ አራት ሺህ የሚሆኑ ሄክታሮች ጥገና ስራ ነው ተሰራው። ሌላ ደግሞ መስፋት ተጨማሪ ሄክታሮች ወደ አስር ሺህ እንዲደርስ ነው የተደረገው። አማካኝ አስር ሺህ አባወሮች ተጠቃሚ የሚያደርግ ፕሮጀክት ነው። የውስጥ ጎዴ ፕሮጀክት በውስጡ የአካባቢው ህብረተሰብ ብቻ ሳይሆን ባለሀብቶቹን የሚሰማሩ እድል ፈጥረን እንዲሰማሩ ነው ያደረግነው። በአጠቃላይ 139 ኪሎ ሜትር የሚሸፍን ካናሎች ያሉት የምዕራብ ጎዴ መስኖ ግድብ ሙሉ የማልማት አቅሙ 27600 ሄክታር ሲሆን በአካባቢው የሚኖሩ ከ53000 በላይ ዜጎችንም ተጠቃሚም የሚያደርግ ነው። አሁን ላይ ታዲያ በፕሮጀክቱ ወደ 10000 ሄክታር ለማልማት ከተያዘው ግብ ውስጥ 400 ሄክታሩ መልማት የቻለ ሲሆን ከአንድ ወር በኋላም ከ3000 ሄክታር በላይ ተጨማሪ መሬት እንደሚለማም ይጠበቃል። ይህ ፕሮጀክት ታዲያ ከዚህ ቀደም ግብርናን ለማያውቁ አርብቶ አደሮች አዲስ የሥራ ባህልን በመፍጠር ለ ህይወታቸው አዲስ ምዕራፍ እንዲከፍቱም አድርጓቸዋል። ይህን ስራ በፊት አናውቀውም ነበር። በተደረገልን ድጋፍና ግንዛቤ አሁን ላይ አምራች ሆነናል። ይህ ቦታ ጫካ ነበር። ስለ ግብርና ካወቅን በኋላ በጉልበታችን ቦታውን አስተካክለን አልምተነዋል። ከዚያ በኋላ ማለት አንድ ሰው አንድ ቤት ነው የሚሰጠው። ማለት የጎዴ መስኖ ፕሮጀክት አንዱ ይሁን እንጂ አሁን ላይ የአርብቶ አደሩን ህይወት ሊቀይሩ የሚችሉ በርካታ መሰል ፕሮጀክቶች በክልሉ እየተሰሩም ይገኛሉ። የተለያዩ 18 ፕሮጀክቶች ስላለን ስምንት ዞኖች ውስጥ የሚገኙ የመስኖ ር ልማት ፕሮጀክቶች አሉ። እነኚህ ግማሹ የተጠናቀቁ ናቸው፣ ግማሹ በዚህ ዓመት ቤጠናቀቁ ናቸው። ውስን ያላቸው ቁጥር ደግሞ ወደ 2018 የሚጠናቀቁ ፕሮጀክቶች ይሆናሉ። ይህ እንዲህም ፕሮጀክቶች በሰፊው አርብቶ አደር ህዝቡ ወደ ከፊል አርሶ አደር ለመቀየር ሀሳብ የያዝናቸው እቅድ ለመሳካት የሚሰራቸው ፕሮጀክቶች ናቸው። የሶማሌ ክልል በሀገሪቱ በድርቅ ከሚጎዱ አካባቢዎች አንዱ ሲሆን በድርቅ ምክንያት በህብረተሰቡ ላይ ሲደርስ የነበረው ጉዳትም ቀላል አልነበረም። መሰል ችግሮችን ለመከላከልና የማህበረሰቡን ችግር ለመፍታትም ከቅርብ ዓመታት ወዲህ የተፈጥሮ ጸጋዎችን መጠቀም ላይ ትኩረት መደረጉ ግልጽ ነው። በሶማሌ ክልል ለበርካታ ዓመታት ሲፈስ የነበረውን የሸበሌ ወንዝን በመገደብ ለመስኖ እንዲውልና የአርብቶ አደሩን ኑሮ ለመቀየር የተሰራው ስራም አንዱ ማሳያ ተደርጎ ሊወሰድ ይችላል።